ግብፅ የምትነሳ እና ኢትዮጵያ ላይ አካኪ ዘራፍ የምትለውን አሁን ምን ያስፈልገኛል? እስኪል ከሆነ ሰብስክራይብና ላይክ ነው። እንዴቱ አላችሁ? እናንተ የምታወኝ እኔም አላያችሁ። እንደ ምንድን ናችሁ? ሰሞኑን ስጠፋ ጭራሽ አልፈለጋችሁ። ወደ ግጥሙ ልሂድ። ፋሚሊዎቼ እንዴት ናችሁልኝ? እንደ ሰሞኑን ስጠፋ የት ሄደ ነው ምን ሆነ ነው ለምንድን ነው ብላችሁ እንዴት አልፈለጋችሁኝ? አሀ ሌላ የሚያዝናናችሁ ሰው አግኝታችኋል ማለት ነው ብሎም ጠርጥሬ ነበረ። እንደዋዛ ዋዛ ኤርሚን ረሳችሁ ማለት ትልቅ አቃጥላችሁ ምንም አለመምሰል ማለት ነው። ስለዚህ ሌላ የሚያዝናናችሁ ሰው አግኝታችሁ ነው ሄዳችሁት፣ ሌላ የሚመክር ሰው ተገኝቷል። ለማንኛውም ደግሞ በዚህ አጋጣሚ ሙስሊሞች በጣም አስከፍታችሁኛል። አዎ አስከፍታችሁኛል። እንዴት ነው ለአረፋ በዓል ኤርምዬ ናልጋብዝ ልጋብዝ፣ የት ነው ያለው፣ በዓልን ከኛ ጋር አሳልፍ ያላላችሁኝ። ስለዚህ እናንተ ለራሱ አስከፍታችሁኛል። በጣም ነው የከፋኝ። ለምንድን ያልጠራችሁኝ? አሁን እያንዳንዳችሁ ማለት ነው ያው ሰልስቱም ቢሆን በሶስት ቀኑም ቢሆን ሁላችሁም ኮሜንት ላይ ና ና ና እንጋብዝ እያላችሁ ጻፉልኝ እየ ሁላችሁም ቤት እመጣለሁ እኔ እንደዚህ ናልጋብዝ ምናምን የሚለኝ ሰው በጣም የሚወደኝን ሰው መገለጫ ነው አዎ ግብዣ በጣም ነው የሚመችኝ እና በተረፈ እንዴት ናችሁ በዓል እንዴት ነበረ የአረፋ በዓል እንዴት አሳለፋችሁት ያው በዓል ደስ የሚለው በነገራችን ላይ ኢትዮጵያ ነው አረፋ ጥምቀቱ ፋሲጋ ሮመዳኑ በሀገራችን ሲሆን ነበር ደስ የሚለው ያው በሰው ሀገር ላይ አንገታችን እንደፍተን የምናሳልፈው እንግድ እንግዲህ ወደፊት ሙስሊምም ሆናችሁ ኦርቶዶክሶች በየሀገራችሁ በዓልን እንድታከብሩ ፈጣሪ የልባችሁን መሻት ፈጽሞላችሁ ለቅድስት ሀገራችን ለኢትዮጵያ በስደት ላይ ያለነው ሁላችንም ያብቃል። እስኪ ዛሬ ያው ስለጠፈው ሰሞኑንም እስ አካውንቴም ትንሽ ያው ዩቱብ እንቅስቃሴ እንዲያደርግ ዩቱብ በነገራችን ላይ ስጠፉ እሱም አብሮ ጥፍትርስት ስለሚያደርግ ለአምስት ሰው ሼር፣ አምስት ጊዜ ኮፒ ልኝ። እንደዚሁም የደውል ምልክቷን እየተጫናችሁ ቤተሰብ ሁኑ። ሰብስክራይብ የሚያላረጋችሁ ሰብስክራይብ አድርጉኝ። ደማረ በዚሁ አጋጣሚ የረሳሁት ነገር ከልብ አመሰግናለሁ። አስር ሺህ ሰብስክራይብ እኳ አስገብታችሁኛል። የኒ እንቁዎች፣ የኒ ጀግናዎች በጣም አመሰግናለሁ። በአንድ ወር ውስጥ አስር ሺህ ሰብስክራይብ ሳገኝ ማለት ነው ፋሚሊ። ህፃን ሆኜ እንዴት ነው ልብስ ተገዝቶልኝ የዛን ያክል አልተደሰትኩም እና በጣም ደስ ብሎኛል። በአንድ ወር ውስጥ አስር ሺህ ሰብስክራይብ አግኝቻለሁ። በጣም አመሰግናለሁ። ያው እንግዲህ ዛሬ እንደ ሀሳብ የሚሆን ደግሞ ሁለት አዝናኝ ቪዲዮ ይዤላችሁ መጥቻለሁ። እነሱን ጋብዛችሁና የምንመለስ ይሆናል። እስኪ ለማንኛውም አንድ የተሳስቶ የሴት ወንድ ልበለው ባንዴ እናትም አባትም መሆን የሚችል ወንድ አለ። እሱን ልጋብዛችሁ ዳይ ወደ ቪዲዮው ረረሲለጎረለዚህ እኮ ነው ግብፅም ትነሳና ኢትዮጵያ ላይ አካኪ ዘራፍ የምትለው። እንደዚሁም ሌሎችም ሱማሊያም ሱዳንም፣ ቀጣይማ ኬንያስ አቀር መምራት አይቀርም። እነዚህን እያየች እንዴት አይደፍሩንም? በቃ በትንሽ በትልቁ ይመጡና አካኪ ዘራፍ የሚሉብን እኮ እንደዚህ አይነት ወንዶችን እያዩ ነው። ደስ የሚለው ደግሞ ማለት ነው ያው የኛ ሰዎች ጀግናም ስላለብን እስኪ ኮሜንት ቢላይ ልጅ የገረዘውን ሰው እያምጡልኝ፣ ጥያቄ አለኝ። ሄሎ፣ የገረዘችውን ሴት የሆነ እንጂ ወንድማ ቢገርዘው እንደዚያ አይሆንም ነበረ። ቢላይክ ሁለተኛ ኮሜንት በገጀራ ቢሆን። ሄሎ ወላካሎ ያና ሱዳን ዳን ሳይወሩ እኛ እናስወግዳቸዋ፣ እንደዚህ አይነቶችን። ሶስተኛው ቢላይ ፈጣሪ የልብህን አይቶ ጨርስት። እንደዚህ ነው ይታደሉታል፣ እንጂ አይታገሉትም። በአንድ እናትም አባትም አክስትም አጎትም በቃ እኔ የሆነ ስልባቦት የሆነ ትውልድ እንደው በእናንተ ጊዜ ትውልዱ ይሻላል ብለን እናስብ ነበረ። ለካ የበፊቶቹም ስልባቦት የሆነ ትውልድ አሉ። እኔ የምለው ከትውልዱ ሳይሆን ችግሩ ከዘመኑ ሳይሆን አይቀርም፣ እንጂ በዚህ ዘመን ነበር የሆነ ስልባቦት የሆነ ትውልድ እየተወለደ ያለው። ለካ ቀደምቶቹም ስልባቦት ናቸው ማለት ነው። ፋሚሊ እኔ አላልኩም። ታዲያ እኔ ምን ማድረግ እችላለሁ? ያው ጊዜው ነው። ምድረ ስልባቦት እንደኛ ወንደ ወንድ ብትሆኑ ማለት ያው ለማንኛውም ደግሞ እኔ ላይ እንዳወርዱብኝ አበሻፍ መግባት አልፈልግም። ያው ይበቃኛል፣ ብዙ አፍ ገብቻለሁ። እስኪ ደግሞ ሁለተኛውን ቪዲዮ ልጋብዛችሁ። አሁን ግን ያስፈልገኛል። እኔ የምፈልገው ከሆነ ሰብስክራይብ እና ላይክ ነው። መቼም ቪዲዮን እስከዚህ ድረስ አይታችሁት ከሆነ ተመችቷቸኋል። ሰብስክራይብ ሳታደርጉ ብታልፉ እግራችሁን ሰብር፣ ዶሮ ጠባቂ ነው የማደርጋችሁ፣ ይሁላችሁ። እዛ ለፋዘር እና ለማዘር ስጥ አስጣጭ ነው የማደርጋችሁ። እሺ ለማንኛውም ሙሉውን ጨርሱት። አሁን ግን ያስፈልገኛል። እስኪ ኔው ወበክ ልክ ነህ የምር አልተሳሳትም፣ ልክ ነህ ገንዘብ በጣም ነው። ገንዘብን ማን ይጠላል ብለህ ነው ወንድሜ? ገንዘብ እኮ ሁላችንም እንወዳለን እኮ አይ ላቭ ዩ ገንዘብ፣ ገንዘብ፣ ገንዘብ፣ ገንዘብ ፋሚሊ። እስኪ እናንተስ ምን ያስፈልጋችኋል? ኮሜንት ላይ ጻፉልኝ። በአሁኑ ሰዓት ምን ያስፈልጋችኋል? ያው እንደኔ የገንዘብ ሰው ነው ማለት ነው። እኔ እኮ አሁን ገንዘብ ብቻ አንጭፎን ቃፍ ምናምን አይመቸኝም ይህን ሰላሳ ሴት ጋር ምናምን ስትሆኝ እኮ አፍቃሪ አላዛኝ ምናምን። እኔ እኮ እህቶቼ ስደት የወጣ ነው ለገንዘብ ነው ስራ ስሩ ብዬ የምመክራችሁ። ለዚህ ነው አያችሁ፣ ወንድ ሁላ ገንዘብ፣ ገንዘብ፣ ገንዘብ ማለት ጀምሯል። አንቺስ ምንድን ነው የሚያስፈልግሽ? ገንዘብ ብለሽ ኮምች። ፍቅር ምናምን ምናምን ብለሽ ብኮምች ብሎክ ለማደርግሽ ነግሬሻለሁ። ያው ገንዘብ ገንዘብ ብላችሁ የጻፋችሁትን የገንዘብ ሰዎች መርጬ ደግሞ ሰብስክራይብ አደርጋችኋለሁ። ኮሜንት ላይ ገንዘብ፣ ገንዘብ፣ ገንዘብ በሉ፣ እመልስላችኋለሁ። ምክንያቱም ሰው አዋዋሉን ይመስላል፣ ይባላል። ምንድነው ከአህያ ጋር የዋለች ጊደር ፈስ ተምራ መጣች። እንደኒህ ገንዘብ የምትፈልጉ ሰዎች አበረታታችኋለሁ፣ ሰብስክራይብ አደርጋችኋለሁ። ስለዚህ በርቱልኝ፣ የመዳም ቅመሞች እኛ ከሀገር የወጣ ነው ገንዘብ ገንዘብ ገንዘብ። ስለዚህ የእናንተ ዓላማ መሆን ያለበት ገንዘብ ገንዘብ ገንዘብ፣ ጠንክሮና ስሮ ገንዘብ ገንዘብ እያላቸው የጻፋችሁ ሰዎችን በሙሉ ደግሞ እኔ ሰብስክራይብ አደርጋችኋለሁ። በእርትልኝ የመዳም ቅመሞች ገንዘብ ነው የሚያስፈልግን። ያው እንደ ሀሳብ ደስ ስላለኝ ነው። ምርጫው ገንዘብ ስለሆነ ነው ይዤ የመጣሁት እንጂ ፍቅር እኮ ማን ይጠላል ብላችሁ ነው። አላማ ተሳክቶ ሲሆን ነው የመጣንበት አላማ። እኔ አሁን አውሮፕላን መግዛት ያምረኛል፣ መስራት ያምረኛል፣ መኪና ምንድን ነው ጀፎር ያምረኛል። ምንም ያምረኝ ነገር አለ እና ያ እስኪሳካ ገንዘብ ገንዘብ ገንዘብ። በነገራችን ላይ ፍቅር የመጨረሻ ምርጫ እንጂ የመጀመሪያ አማራጭ አይደለም። አማራጭ ስላችሁ በዓላማችሁ በሕይወታችሁ ውስጥ የምታካትቱት አካል አይደለም። ፍቅር ማለት ዓላማችሁ ተሳክቶላችሁ እፎይ ብላችሁ የምትኖሩት ኑሮ ነው። እፎይ እንደማለት ነው። ስለዚህ ገንዘብ ገንዘብ ገንዘብ ገንዘብ፣ መሮጥ መከተል ያለባችሁ ገንዘብን ብቻ ነው። ያው በዚህ አጋጣሚ ምክር ጣል ላድርግባችሁ ብዬ ነው። ፋሚሊዎች ምክር መቼም ማጠሉ ስደት ያስወጣን ገንዘብ ስለሆነ፣ እኔ ደግሞ ለእናንተ ምክር ገንዘብ አስመስ እየሰጣችኋለሁ። ለማንኛውም ወዳችኋለሁ የተከበራችሁ ፋሚሊዎች። ሰሞኑን ስለጠፋው አካውንቴ ያው እንዲንቀሳቀስ ሼር ሼር ሼር አድርጉት። እንደዚሁም ኮፒ ሊንግ ብታደርጉት አልጠላም፣ ደስ ይለኛል። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ብታበረታቱ ይበልጥ ደስ ይለኛል። አዎ አይካላችሁ ሰብስክራይብ የማታደርጉ ሰዎች በገጀራ ቢሆን ነው የምለው፣ እንደ ኮሜንቱ ማለት ነው። ሰብስክራይብ ያላደረጉን ሰዎች በገጀራ ብዬ ነው የምወስንባችሁ። ያው እስከዚያ ደህና ሁኑልኝ። ከዚህ በኋላ አለሁኝ። ሰሞኑን የጠፋሁት ትንሽ የበዓል ስራ ይዞ የነበረ ሰሞኑን አውጠፍቻለሁ። ይገባኛል አንድ ሶስት ቀን ቪዲዮ አልፖስትኩም። ስለዚህ ያው የአረፋ በዓል እኔ ጋር በጣም እንግዳ በዝቶብኝ ነበረ ትንሽ ቲክቶክ እና ኤፍቢ የምትከታተሉ ፖስት ምናምን ሳደረግታ ያላችሁ ከሰዎች ጋር እና በድጋሚ መልካም ስራ ይሁንላችሁ፣ የመዳም ቅመሞች ይመቻችሁ። ሁላችሁንም ባይ ንስ አንደበት